በአማራ ክልል በአገዛዝ ጦርና በፋኖች መካከል የሚካሄደው ውጊያ ሲቀጥል ትናንት አንድ ኮንቮይ ኃይል ያለቀበት ከባድ ትንቅንቅ መካሄዱም ታውቋል። በዚህ ውጊያ ያገዙ ወታደሮች ልዩ ተሽከርካሪም በፋኖች መማረኳን የተነገረው መረጃውን በዝርዝር ይዘነዋል። ከኦሮሚያ ክልል አቅራቢያ በተደረገ የፋኖ ልዩ ኦፕሬሽን በርካታ የብልጽግና ካሪዎች ሲሸኙም፣ ከእነዚህም ውስጥ የወረዳ ከፍተኛ አመራሩ እንደሚገኙበት ተጠቁሟል። ተጨማሪ መረጃ አለን። በጎጃም ቀጠናም እንዲሁ ከደብረ መርቆስ ከተማ የተነሳው ያገዛዙ ጦር ከባድ ጉዳትን ማስተናገዱ ተሰምቷል። ዝርዝር መረጃውን ይዘናል። ሰላም ጠና ስትልን፣ የተከበራችሁና የተወደዳችሁ ክቡራን ቤተሰቦች እንደምንቆያችሁ። የተወደዳችሁ ቤተሰቦች እነሆ ለሰዓቱ እጅግ መደመጥ ያለባቸውን ዜናዎች ይዘን ቀርበናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትትናይ ጠይቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ቢራዊ ኃይል በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ከባህር ዳር ጎንደር መስመር በወታደራዊ አጀብ ሲጓዝ የነበረ አንድ ኮንቮይ ላይ በተለያዩ ቦታዎች በሰነዘሩት የተጠና ማጥቃት ከፍተኛ ድል ማስመዝገቡን አስታወቀም። አገዛዙ እየደረሰበት ያለው ምት ለመቋቋሚያ ግዙኛል በሚል በግዳጅ ከሰበሰበው ግብስብስ ሰራዊት በተጨማሪም ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት ከአዲስ ዘመን ወደ ማክሰኝት በማቀስ ላይ ያሉ ነው በፋኖ ብርቱ ምት ያስተናገዱትም ተብሏል። ከትናንት በስቲያ ህዳር 3 2018 ዓ ም ከጠዋት ጀምሮ ከባህር ዳር ጎንደርና ከ ጎንደር ባህር ዳር በርካታ ቁጥር ያላቸው ልጆች ሰራዊት የጫኑም ተሽከርካሪዎችን በማንቀሳቀስ ለ ያለም አርኖ ጋር ኖ የሚሰኝን ልዩ ቦታ እንደደረሱም የጎንደር ቢጋሻ ክፍል ጦር አንድ አካል የሆነው ነብዩ አሳምነው ብርጌድ የአርኖ ጋር ኖ ከፍተኛ ቦታዎችን በመጠቀም በጠላት ላይ ከፍተኛ ጉዳትንም አድርሰዋል። በጥቃቱም ቁጥሩ ለጊዜው በውል ያልታወቅ ያገዙ ኃይል ሙትና ቁስለኛም ተደርጓልም የተባሉም የአምስተኛ ኮር ከፍተኛ አመራሮች በመሮት በዚህ ውጌ የተመዘገበው አመርቂ ድል በተጨማሪም የጠላት ኃይል ተመልሶ መውጫ እንዳያገኝ በመዝጋት ሌላ ቀጠና ለተሰናዳ ጥቃት ተጋላጭ እንዲሆን ሲደረግ፣ ካርኖ ጋር ነው ጥቃት አመልጠው ሰባ ገብርኤል ደርሶ ያገዘው ሰራዊት በአምስተኛ ኮር የመብረቅ ክፍለ ጦር አካል በሆነው ቁልቋል በር ብርጌድ አማካኝነት ለዳግም ጥቃት ተዳርጓልም የተባለው በዚህ ጥቃት በርካቶች ላይ መለሱ ሲደመሰሱ ቀሪዎቹ ደግሞ ቁስለኛ ሆኗል። ድንገተኛ ጥቃት የገጠመው ያገዘ ጦር የአስር አለቅነት ማድረግ ያለውን ጌታውን ወርቁ የተባለ አመራሩን እስከነ ሙሉ ትጥቁ ለፋኖ ገቢ ማድረጉም ታውቋል። በክንደፈርጣማዎቹ በክንደ ፈርጣማዎቹ ፋኖች ይደርስበትን አሰቃቂ ምት መቋቋም ሲያክቶም በንጹሐን አርሶ አደሮችና በህጻናት የበቀል በትሩ እንደ ልማዶ ያሳረፈ ሲሆን በዚህ ንጹሐን ጥቃት አንድ የዘጠኝ ዓመት ህጻንን ጨምሮም ስምንት ንጹሐን ወገኖች በግፍ መረሽናቸውም ናቸውም ተሰምተዋል። ካርኖ ጋርኖ እስከ ሰብአ ገብርኤል ፋኖችን መብረቅ የጥቃት መቋቋም አክቶት በንጹሐን አማሮች ላይ የበቀል ጥሙን አወራርዶ ወደ ጎንደር በመፈርጥ ለያለም ፈረንጅዋ ከተባለ ቦታ ላይ የጥቁር አንበሳ ክፍጡር ንስር ብርጌድና ራስ አሞራ ውበነ ብርጌዶች በደፍጣ ስልት እስከ ምሽት ሁለት ሰዓት ሲቀጠቅጡት ማምሽታቸውም ተነግሯል። በዚህ ደፍታ ጥቃት እያጀበ ይዟቸው ከቦታው ያደርሳቸውን ሶስት ተሽከርካሪዎች ከጫኖት ስንቅና ትጥቅ ጋር የተማረከ ሲሆን ብዙ ቁጥር ያለው ኃይል ሙትና ቁስለኛ መደረጉንም መረጃውን ያደርሰን ከአፋባ ሰሜን አማራ ቀጠና በላይ እዝ ህዝብ ግንኙነት ክፍል ነው። በሌላ በኩል የደጀን ወረዳ አመራሮች በ26ኛ ኮርስ 34ኛ ክፍለ ጦር በስድር የተጠና ኦፕሬሽን መደምሳቸው ታውቋል። የትዮሮስስ 26ኛ ኮርስ 34ኛ ክፍለ ጦር ዛምብራ ሻለቃ የጠላት ካምፕን ከባ ውስጥ በማድረግ አነጋግሎ በፈጸመችው የተጠና ኦፕሬሽን በርካታ ያገዙ በሰራዊቶች ሲገደሉም ከእነዚህ ውስጥም የወረዳው አመራሮች ይገኙበታል ነው የተባሉ ምንጭ ላይ የጦር ካምፕ ያደረገው ያገዙ ሰራዊት በምሽጉ ድንገተኛ ከብ የተደረገበት ሲሆን፣ የዛምብራ አናምስቶች በሶስት አቅጣጫ በፈጸሙት ጥቃት ተገኑ ስለሺ የተባለ የደጀን ወረዳ የነፍስ ምንት ኃላፊ ና በላቸው ተደባሹ የተባለ የደጀነ ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው፣ አስረሱ አዳሙም፣ እሱ ባሉ፣ አልማው አወቀ፣ ቤቶ የተባሉ ሚሊሻዎችም ከተደመሰሱ ሀያ ያገዙ ሀይሎች መካከል ይገኙበታል ነው የተባለው። ከኦሮሚያ ክልል አቅራቢያ ተደረገው በዚህ ልዩ ኦፕሬሽን ድልን የተቀናጀው ሁለት መቶ ስድስተኛ ኮር የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዞን ሽብር ውስጥ የከተተውን ሌላኛውን ፈጣን የከባድ ማጥቃት በማድረግ ስምንት የጦር መሳሪያም የወገብ ትጥቅ ጥይት፣ ወታደራዊ ቦርሳና ሌሎች ቁሳቁሶች ሲማድረግ ስምንት ያገዙ ሰራዊትም ከባድ ቁ ይመስለኛ ተደርገዋል ሲል የአፋባ ቴዎሮስስ 26ኛ ኮር ህዝብ ኒውስ በላከው መረጃ አስታውቋል። በሌላ በኩል የ ሁለት መቶ ስድስተኛ ኩር አስራ አራተኛ ክፍለ ጦር የ በረኛው ጅብላ ሙተራ ብርጌድ ካገዘ ጦር ጋር ከባድ ትንቅንቅ በማድረግ ድል መቀዳጅቱን አስታውቋል። ከደብረ ሊያስ ተነስቶ ወደ ቸርተክል ና ከደብረ ማርቆስ ከተማ በምን ሰዓት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረጋገዘ ሰራዊት ደብረ ማርቆስ የተነሳውን ጠላት በመለጠል መነጠል ውጌ ከፈተው ም አስራ አራተኛ ክፍለ ጦር ጅብላ ሙተራ ብርጌድ በጠላት ላይ ከፍተኛ ኪሳራ በማድረስ ሙት ና ቁስለኛውን አሸክሞ ም ወደ መጣበት አጣድፎታልም ነው የተባሉ ም ትስስር ፈጥሮ የ ተንቀሳቀሱ ያገዘው ሀይል ግንባር እንዲወጣ ተደረገ ሲሆን ከደብረ ኤልያስ ወደ ቸር ተከል የተንቀሳቀሰው ጠላት ሙሉ ለሙሉ ከበው ውስጥ ገብቶም ከባድ ኪሳራን ማስተናገዱን የገለጸው ህዝብ ግንኙነቱም ጠላት የደረሰበትን ከባለመጣስ ተደጋጋሚ የሆነም የመድፍና የሞርተር ድብድባ በማድረግ ወይዘሮ ዜማ በቃል የተባለችን የልጆችን እናት በአሰቃቂ ሁኔታ ገድሏል ሲል የ26ኛ ኩር ህዝብ ግንኙነት ኃላፊ አስታውቋል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በቸር ቆዩኝ።